ሰላም ተናስተለን የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች፣ እንደምንዋላችሁ ከጣና ቴሌቪዥን የሰኔ ሁለት ቀን 2017 ዓም ጣና ዜናዎችን ተጀምረዋል። ዜናዎቹን እየመራው አማራ ሰፋ አብሬያቸው ቆያለው። በቅድሚያም አረስቶቹ የአማራ ሕዝብ የህልውና ትግል ወደ ተሟላ ድል እንዲያመራና የእድሜው ማምሻ ላይ የሚገኘው የብልጽግና አገዛዝ እንዲወድቅ የፋኑ አንድነት የግድ አስፈላጊ መሆኑን ሁሉም ይስማማበታል። በዚህ ጉዳይ የፋኑ መሪው ሲናገር ደግሞ ለአንድነቱ የእንቅፋት እንቅፋት ከሆንኩ ንቀሉይ ብለዋል። የፋኖ መሪውን ማብራሪያና የፋኖን ትግል አሁናዊ ሁኔታ በዝርዝር እናስደምጣችኋለን። በቀዳሚነት ይቀርባል። እባብ ያየ በልጥ በረየ እንዲሉ ብልጽግና ከዓመት በፊት ሶስት መርከብ የጦር መሳሪያ መቀማቱን ተከትሎ የገዛሁትን የጦር መሳሪያ በጅቡቲ ወደብ በኩል አላሳልፍም ብሎ የሞምባሳውን በር መጠቀምን መርጧል። በሞምባሳ በኩል ተጭነው እየተጓጓዙ ስላሉት የብልጽግና የጦር መሳሪያዎች የወጣውን መረጃ እናደርሳችኋለን። የኦህዴድ ብልጽግና ህልሙን እያሳካ ይመስላል። በትግራይ ክልል የሚገኘው አንዱ ዞን ከትግራይ ተገንጥዬ የራሴን ክልል አዋቅር ነው ብለዋል። ይህን ያለው የትኛው ዞን ነው፣ ለምን የሚለውን በዜናችን ዝርዝሩ ይደመጣል። የአቶ ተመስገን ጥሩነህ የፌስቡክ ቪዲዮ ጉድ ይዞ መጥቷል። ምክትል ጠቅላይ ሚኒስተሩ ባህር ዳር ላይ የረገጡት መሬት ቅዱስ ቦታ ነበር። እሳቸው ግን ሆን ብለው ለፖለቲካቸው ግብዓት ሲሉ አረከሱት ተብሏል። በዚህ ጉዳይ የተሰናዳው መረጃ ሰዓቱን ጠብቀን እናደርሳችኋለን። ጄኔራሉ አማጽያንን ጎብኝተዋል። የቀድሞ ታማጅ ወርሹም የዘመቻ ፀሐይ ግባት ዜና ተናጋሪ፣ በኋላም የታጣቂ ቡድን መሪ ሆነው ህዝብን ያስወረሩ ቆይቶ ደግሞ እንደገና ወደ ስልጣን ተመልሰው የክብር ዙፋን የተቀበሉት ከበርቴው ጄኔራል ጫካ ድረስ ወርደው የጎበኙት ታጣቂ ቡድን የትኛው ነው? ዜናችን የሚያስደምጣችሁ የዕለቱ ሌላው መረጃ ነው። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል እስከ ዜናዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ እየጋበዝን ወደ ዝርዝሩ እናመራለን። ወደ ቀዳሚው ዜናችን አለፍን። የእኛ አንድ አለመሆን ነው ለጠላታችን መተማመኛ የሆነው የፋኑ የፋኖ መሪው። የብልጽግና አገዛዝ በዚህ ሰዓት በነፃነት እንዲንቀሳቀስና የስልጣን ዘመኑም እንዲራዘም ያደረገው የኛ የፋኖ መሪዎች አንድ አለመሆን ነው ሲል የፋኖ መሪው ተናግረዋል። የአማራ ፋኖ ጎንደር ጠቅላይ ግዛት ህዝብ ምክትል ሰብሳቢ እና የጥቆቹ ክፍለ ጦር ዋና አዛዥ አርበኛ ሰለሞን አጠና ከጣና ቴሌቪዥን ጋር ባደረገው ቃለ ምልልስ የብልጽግና ሰራዊት ወንጀለኛ ብቻ ሳይሆን ነውረኛም ጭምር መሆኑን ገልጿል። የስርዓቱ ሰራዊት ከተሰጠው አማራን የማጥፋት ተልዕኮ የተነሳ የግለሰብ ንብረት ብቻ ሳይሆን የእናቶችን የጆሮ ጌጣጌጥ ሳይቀር ዘርፎ መውሰዱን አርበኛው ጨምሮ ተናግሯል። የአማራ ፋኖ አሁናዊ የትግል ደረጃ ከፍተኛ ውጤት እያመጣ መሆኑን የገለጸው አርበኛ ሰለሞን አጠና በተለይም ባለፉት ሰባት ቀናት በሁሉም የጎንደር ቀጠናዎች የተቀናጀ ተጋድሎ ማድረጋቸውን አስታውቋል። በአራቱም የጎንደር ቀጠናዎች ፋኖ ታላቅ ድል የተቀዳጀበትን ተጋድሎ ማድረጉን የገለጸው አርበኛ ሰለሞን አጠና ብልጽግና ሽንፈቱን ማመን አቅቶት እንጂ ከፍተኛ ኪሳራ ደርሶበታል ብሏል። የአማራ ህዝብም ቢሆን የብልጽግናን ሰራዊት ማየት እንደማይፈልግም አርበኛ ሰለሞን ገልጾ በተለይም የህብረተሰብ መገልገያ ተቋማትን ማውደሙና የጋብቻ ቀለበትን ጨምሮ የግለሰቦችን ንብረት መውሰዱ በህዝብ የተጠላ እንዲሆን አድርጎታል ሲል ለጣና ቴሌቪዥን ተናግሯል። ሽንፈቱን እንግዲህ መንግስት ባይጸረ መንግስት፣ ጸረ ሰላም የሆነ ኃይል የሚያደርገው የመንግስትነት ቁመና ስለሌለው የዱርዬ ስብስብ ስለሆነ የደካሞቹን ቤት ማቃጠል፣ መዝረፍ፣ መስረቅ የእናቶችን የድሮ ጌጣቸውን ሁሉ እየዘረፈ መስኮት የለ፣ ቦታ የለ እየጎረጎረ ንብረት እየሰረቀ እየዘረፈ ያለ ሰራዊት ነው ያለው እና ይሄ ደግሞ የሚያደርገው ያው ዝርፊያና ስርቆትን እንደ መደበኛ ስራ ቆጥሮ የደሃ ገበሬዎችን ንብረት ሁሉ እያቃጠለን እየዘረፈን ያለበት ሁኔታ ነው ያለ እንጂ እውነታው ፋኖ እነሱን መጠበቅ ስላቃተው ሳይሆን ፋኖ በሌለበት አካባቢ ፋኖ ባለበት ሳይሆን ፋኖ በሌለበት አካባቢ እየገባ ይዘርፋል። ለምሳሌ አንድ ምሳሌ መጥቀት እፈልጋለው ነው ገጠር አካባቢ ገታ የለም። ገጠር አካባቢ ዝርፊያ የለም፣ ስርቆት የለም። ከብቱ ውጭ ነው የሚያድረው። ምርትም ተመርቶ ውጭ ነው የሚያድረው ያለ ጠባቂ። ፋኖ ባለበት አካባቢ ገታ የሚደረገው ዝርፊያ የሚደረገው ከተማ ላይ ነው። መንግሥት ተብዬው በገባበት አካባቢ ሌባ ተከትሎ ይገባል ለሚሉ እናንተ ካላችሁ ሰላም ነን፣ መንግሥት ሲመጣ ግን ሌላው አብሮ ይመጣል። እባካችሁ አንድ አድርጉልን እያሉ ነው ገበሬዎቹን የሚጮሁና እንግዲህ የመንግስት ቁመና ይሄንን ይመስላል። አርበኛ ሰለሞን አጠና አክሎም የአማራን ሕዝብ መከራ ለማስቀረትና ሰላም እንዲያገኝ ለማድረግ የአማራ ፋኖ የግድ አንድነት መፍጠር እንዳለበት አስታውቋል። አርበኛው የፋኖን አንድነት በተመለከተ ሲናገር፣ ከኔ ጀምሮ ለአንድነቱ እንቅፋት ሆነን ያስቸገርን መሪዎች ካለን ሰራዊታችን ሊገመግመንና ሊያነሳንም ይችላል የእኛ አንድ አለመሆን እንጂ መንግስት በዚህ ደረጃ እንደልቡ ባልተንቀሳቀሰ ነበር ብሏል። አዎ ልክ ነው። ትግሉን የሚጎትቱ ብዙ ምክንያቶች አሉ። ምክንያቱም እንደዚህ አይነት የለውጥ ዘመን ላይ ብዙ አይነት ፍላጎቶች የሚሰናገዱባቸው ናቸው። አንዳንዶቹ የግል ፍላጎታቸውን በዚህ ትግል ውስጥ አወናብደው የግል ንብረት ማስራትም ይፈልጓሉ። አንዳንዶቻቸው ደግሞ ክብርና ዝና የሚፈልጉ እኔ መሪ ካልሆንኩኝ ላሳር ብለው አንድነት እንዳይመጣ ገድበው ይዘው አጠራጥረው ቅድመ ሁኔታ እያስቀመጡ ትግሉን ወደኋላ የሚጎትቱ የፋኖ አመራር መንማዮች አሉ። ፋኖ ወደ ትግል የገባው የአማራ ህዝብ የመኖር ህልውናው አደጋ ላይ ወድቆ አትኖርም በዚች ምድር ተብሎ ትላንትና ሀገር የሰራው አማራ ዛሬ ግን የዚች ሀገር ባለቤት አይደለህም ተብሎ ነው፣ ጦርነት ታውጆበት የመኖር መብቱን ተነፍጎ ነው። ከሌሎች ልብለት ሳይሆን ከሌሎቹ ሳያንስ ከሌሎቹ ሳይበልጥ እኩል የመኖር መብት ተነፍጎ ነው ወደዚህ ጦርነት አማራጭ አተን ብዙ ሰልፎች ተደርገው ብዙ ጥያቄዎች ተደርገው በምርጫ ሁሉ ብዙ ነገር ተሞክሮ አልሆን ሲል የትጥቅ ትግል አዋጭ ነው፣ ከምን ሞት እየገደለን ሞት በሚል የመጨረሻ አማራጭ አድርጎ ነው የአማራ ህዝብ ወደ ትግል የገባው። ይሄ ያልገባቸው አመራርምን ባዮች በሆነ አጋጣሚ አልማቸው ተለክቶ ያልመጡ አመራርምን ባዮች፣ አንዳንድ ትግሉን የግል ፍላጎታቸውን ለማሳካት ትግሉን ወደኋላ እየጎተቱ ያሉ አንዳንድ ግለሰቦች አሉ። ይህን ደግሞ እየሞተ ያለው ታጋይ የሚታገል ይገባል። ከኛ ጀምሮ እንዲህ አይነት ችግር ካለብን ለአንድነቱ አጥር የሚያጠርቅ ሁኔታ የሚያስቀምጥ ወይም ቀይ መስመር ነው ብሎ የሚያሰምር ካለ ይህን ከታች እየሞተ ያለው ሰራዊት ጥያቄ ማቅረብ አለበት። የእኛ ሰራዊት እኛን እየጠየቀ እኛ ደግሞ መልስ እየሰጠን ለአንድነቱ እየሰራን መሆኑን ሰራዊታችን በደንብ አድጎ የምንመራው እዝ ከላይ እስከ ታች በደንብ እያስረዳን መልስን እየሰጠን ስለ አንድነትም እየሰበክን ሚዲያ ላይ በየጊዜው እንደምንናገረው የናገረው ብቻ ሳይሆን የምንሰራውን ነው የምናምናናገረው። በዚህ ልክ ነው የምንሰራው፣ ምክንያቱም መዳኛችን አንድነት ነው። ሌሎች ግን በዚህ ልክ አይደሉም፣ ዝግጁ አይደሉም። አንዳንዶቹ ጦርነት ሲያውጁ ይታያል። አቅም ያለው ጠላታችን፣ የወጣንለት ታሪካዊ ጠላታችን ብልጽግና ነው፣ ጸረ አማራ የሆነው ብልጽግና ነው፣ ጸረ ኢትዮጵያ የሆነው። ከዚህ ላይ የጋራ ክንዳችን ማሳረፍ ሲገባን ከራሱ ወንድም ላይ ግን ጦርነት የሚያውጅ አንዳንድ የራሱን ፍላጎት ለማሳካት ቅድም ያልኳቸውን፣ የዘርዘርኳቸውን ሁኔታዎች ፍላጎት ስላለ በዛ ልክ ያሉ ሰዎች አሉ። እነዚህ መሆን ይባሉ ይገባሉ። ህዝብ ለምን ሌላቸው ይገባልና እየተንገላታ ያለ ህዝቡ ነው። በዚህ ልክ ችግሮች የሉም አንልም፣ አሉ። እነዚህ ችግሮች ግን ዘላቂ አይደሉም። ነገ ሰራዊቱ በራሱ ጥያቄ አቅርቦ እነዚህ ነገሮች ያስተካክላል ብለን እናስባለን። በዚህ ልክ እንግዲህ ትግሉ ተሎ መቋጨት አለበት። ይሄ መውጫ መግቢያ ያጣ ህዝብ ተሎ መከራውን አልቅቶ ነገ በሰላም ወጥቶ እንዲገባ ከሌሎች ሀገሮች ጋር በጋራ የሚኖርባትን ሀገር ለመስራት ትግሉ መቋጨት አለበት። እውነታ ለመናገር የኛ አንድ አለመሆን እንጂ መንግስት አቅምሮት አይደለም። ዛሬ መንግስት ነይ ብሎ እየተንተፋተፈ ያለው የኛ አንድ አለመሆን ግን፣ የህዝቡ መከራና ስቃይ እያንገላታው፣ እየተሰቃየ እየታገተ በመንግስት ማሰማራቸው ሌቦቹን እየታገተ ገንዘብ እየከፈለ በእኛም ውስጥ የግል ፍላጎቱን ለማሳካት በአደረጃጀት ውስጥ ገብቶ ሌባ አስመስሎ የሚሰርቅ የሚዘርፍ የለማንልም አለ እሱን እርምጃ እየወሰነ ነው። ግን አንድ መሆናችን ከአንዱ ሰርቆ ወደ አንዱ የመጠጋ ከአንዱ ሰርቆ ወደ አንዱ የመኮበለል ሁኔታ ስላለ ለዚህ ህዝብ የሚያስብ ቅድሚያ ወታ ሳያስቀምጥ ለአንድነቱ ቅድሚያ መስጠት አለበት እና በዚህ ልክ ራሱ ማዘጋጀት አለበት ብያ አስባለሁ። ይሄ ነው ያለውን። የአማራ ፋኖ ጎንደር ጠቅላይ ግዛት ህዝ ዋና ቃል አቀባይ አርበኛ ኪሩቤል ጎቤ በበኩሉ የአማራ ፋኖ ትግል ከመቼውም ጊዜ በላይ በዚህ ደረጃ አንድ እርምጃ ለድል የተጠጋ መሆኑን ገልጾ በተለይም በአዲን ጎንደር ከተማ ላይ ያሰበውን የፖለቲካ ድራማ ያከሸፉበትን የተጋድሎ ብቃት አስታውሷል። በተለይም የብልጽግናው ዕቅድ እንደደረሳቸው የፋኖ መሪዎች ኃይላቸውን በፍጥነት አሰልፈው ያደረጉት በድል የታጀበ ትግል የፋኖን አቅም ማደግ ያሳያል ብለዋል። አርበኛ ኪሩቤል የሰሞኑን ተጋድሎ ስፋት ሲገልጸውም ሰፊ ቦታ በሚሸፍን የውጊያ ቀጠና የደፈጣና የፊት ለፊት ውጊያ አካሄደን ታላቅ ድል አግኝተናል። የአገዛዙን የሰልፍ ትርኢትን ማስቀረት ችለናል። በአንዳንድ ወረዳዎች ላይ ሰልፍ አካሄድኩ ብሎ ፕሮፓጋንዳ ቢሰራም እኛ ካልፈቀርንለት እንኳን ወረዳ ላይ ይቅርና በዞን ከተሞች የሚያሰበውን ማድረግ እንደማይችል አሳይተነዋል ሲል ተናግሯል። እዛው ጋር ተያይዞም ወደ በለሳም አካባቢ እስከ ትናንት ድረስ መሰል የሕዝብ መድረኮችን በአስገዳጅ ሁኔታ ለማድረግ ጥረት አድርጎ ነበረ። ለአብነት የትናንቱን እንኳን ብናነሳ ትናንት ሙከራ አድርጎ ነበረ። በለሳ አካባቢ እንግዲህ ሕዝብ ሰብስቦ ለማወያየት ሙከራ እንዳደረገ ከመቅስፈት ፋኖዎች ወደዛ ከተማ ገስግሰው በመግባት አደናብረው ወደ መጣበት እንዲመለስ እና የተረፈውም እዚ መጥተው እንዲመታ ያደረጉበት ሁኔታ ነበረ። በተመሳሳይ መልኩ ወደ ደንቢያው ቀጠና ቆላ ድባና ጨዋሂትም ተመሳሳይ ስብሰባዎችና ማደናቀሮችን ለማድረግ ሙከራ አድርጎ ነበረ። ይሄንም በተመሳሳይ መልኩ በማታ ደፈጣም በቀንም በመምታት ስብሰባዎች እንዳይደረጉ ያደረግበት ሁኔታ ነበረ። በጥቅሉ ግን ያው ምን ያህል ጥንካሬውን ለማሳየት እሱ በወረዳ ያደረጋቸውን ስብሰባዎች እንግዲህ መንግስት ነው፣ አማራም ከፋም መንግስት ነኝ ብሎ የሚንቀሳቀስ አካል ነው። መንግስት ነኝ እያለ እየመራ ግን አንድ ወረዳ ላይ ያደረገው ስብሰባ እንደ ትልቅ ፕሮፓጋንዳ ለመንዛት የሄደበት እርቀት ምን ያህል ውድቀቱን ጭምር የሚያሳይ ነበረ። እኛ ደግሞ በተቃራኒው ባጸፋው አይደለም ወረዳ ላይ የዞን ከተማዎች ላይ ጭምር ሳይቀር ስብሰባ ማድረግ እንደማይችል ያሳየንበትን ውጊያ ስናደርግ ነው የሰነበት ነው በጥቅሉ በቀጠናው አሁንም በትግሉ የበላይነት ይዘን እየተዋጋ ነው የምንገኘው። አርበኛ ኪሩቤል ጎቢ አክሎም የአማራ ፋኖ የትግል ጉዞ በድል የሚጠናቀቀው በፋኖ መካከል አንድነት ሲፈጠር ብቻ ነው። ለዚህ ደግሞ ሁሉም ለአንድነቱ ቀናይ እንዲሆንና የአንድነት ጠላቶችን ደግሞ በጋራ እንድንታገላቸው ሲል ጥሪ አቅርቧል። በተለይ ለአንድነታችን አንድነቱን በጋራ ለመስራት የሚሰሩ ኃይሎች ወይም ደግሞ የሚገቡ ኃይሎች አሉ ምን ኃይል አቅጣጫ ፈልጋል እና ኃይሎች አሉ እና እነሱን ኃይሎች እየነጠን ብናያቸው በሁለቱም በኩል ያሉ አደረጃጀቶች ይህን በጥንቃቄ እንዳዩት መልዕክት ማስተላለፍ ይችላል። አንዳንዴ የአንድነቱን ጉዳይ አንድነቱን የማይፈልጉት ኃይሎች ቀድሞ አጀንዳ አድርገው ይይዙትና በትክክለኛ መስመር አንድነቱን መመስረት የሚፈልጉ ኃይሎች አጀንዳው ይዘጋጋቸዋል ወይም ይያዝባቸዋል በሌሎች ልጆች እና እነዛ ግለሰቦች ደግሞ አንድነቱን የአንድነቱን አጀንዳ ቀድሞ የሚይዙት ምናልባት አንድ ሊያደረጉ የሚችሉ ሰዎች አጀንዳውን እንዳያያዝ ከመፈለግ አንጻር እንጂ የምር አንድነቱን ለማምጣት ቢሆን ይ ጊዜ ግንባር ፈጀ ነበርና ስለ አንድነት የሚያቀነቅኑና አንድነት እንስራ ብለው የሚመጡ ኃይሎችን ጭምር በጥንቃቄ እንዲያዩ በሁለቱም በኩል ያሉ ወገኖች ምልክት ማስተላለፍ ፈልጋለ። ሁለቱም የአማራ ፋኑ ጎንደር ጠቅላይ ግዛት እዛ አመራሮች የሰጡትን ሙሉ ቃለ ምልልስ በነገው ዝግጅታችን እንድትከታተሉ እየገለጽን ወደ ቀጣዩ ዜናችን አለፍን። ወደ ተከታዩ መረጃችን አለፍን። የጦር መሳሪያ እያጓጓዘ ነው የብልጽግና አገዛዝ የጦር መሳሪያ በኬንያ በኩል እያስገባ መሆኑ ተገለጸ። ከኤርትራው መንግስት ጋር ጦርነት ለመግባት ዝግጅት ላይ ያለው የብልጽግና አገዛዝ በኬንያ ሞምባሳ በኩል የጦር መሳሪያ እያጓጓዘ መሆኑ ተገለጸ። ከዓመት በፊት በምክትል ጠቅላይ ሚኒስተር ተመስገን ጥሩነህ አማካኝነት ከአዘርባይጃን የጦር መሳሪያ ተገዝተው ወደ አገር ቤት እያጓጓዙ በነበረበት ሰዓት የኤርትራን የባህር ክልል ጥሰው በመግባታቸው ሶስቱም መርከቦችና መርከበኞች ከጫኑት የጦር መሳሪያ ጋር በኤርትራ ባህር ኃይል ቁጥጥር ስር መዋላቸው ይታወቃል። ይህን ተከትሎ ብልጽግና የጅቡቲን ወደብ መጠቀምን በመተው በሞምባሳ ወደብ በኩል መጠቀምን ሳይመርጥ እንዳልቀረ ይነገራል። ከኤርትራው መንግስት ጋር ጦርነት ለመግባት ዝግጅት ላይ ያለው የብልጽግናው አገዛዝ በኬንያ ሞምባሳ በኩል የጦር መሳሪያ እያጓጓዘ መሆኑ ተገለጸ። ከዓመት በፊት በምክትል ጠቅላይ ሚኒስትር ተመስገን ጥሩን አማካኝነት ከአዘርባጃን የጦር መሳሪያ ተገዝተው ወደ አገር ቤት እየተጓጓዙ በነበረበት ሰዓት የኤርትራን ባህር ክልል ጥሰው በመግባታቸው ሶስቱም መርከቦችና መርከበኞች ከጫኑት የጦር መሳሪያ ጋር በኤርትራ ባህር ኃይል ቁጥጥር ስር መዋላቸው ይታወቃል። ይህን ተከትሎም ብልጽግና የጅቡቲን ወደብ መጠቀምን በመተው በሞምባሳ ወደብ በኩል መጠቀምን ሳይመርጥ እንዳልቀረ ይነገራል። ከፍተኛ ቁጥር ያለውና ዘመናዊ የጦር መሳሪያ የጫኑ የሲቪል ተሽከርካሪዎች ሞምባሳ ወደብ ላይ የተራገፈውን የጦር መሳሪያ ጭነው ወደ ኢትዮጵያ መግባታቸውን የገለጹት ምንጮቻችን ከፍተኛ ወታደራዊ ጀባ እንደተደረገላቸውም ጨምሮ ገልጸዋል። የጦር መሳሪያዎቹ ዓላማ ከኤርትራ ጋር ይደረጋል ለሚባለው ውጊያ ወይስ ከፋኖ ጋር ለተጀመረው ጦርነት የሚውሉ ናቸው የሚለው አልታወቀም። የብልጽግናው ሊቀመንበር በቅርቡ በመንግስታዊ ቴሌቪዥን ጣቢያዎች በተላለፈው ቃለመጠይቃቸው የኢትዮጵያ ሉዓላዊነት ለማስጠበቅ ማንኛውንም ኃይል እንጠቀማለን። ለዚህ ደግሞ የፈለግነውን የጦር መሳሪያ ለመግዛት የሚያስችል አቅም አለን። አቅማችን ቢያጥረን እንኳን ለጦር መሳሪያ መግዣ እንደፈለግን የሚደግፉን ወዳጅ አገራትን አፍርተናል ማለታቸው ይታወሳል። ይህ በእንዲህ እንዳለ የብልጽግና ሰራዊት ዛሬ በጎንደር ጠቅላይ ግዛት በተደረገ ከባድ ውጊያ በፋኖ ኃይል ውስጥ ከፍተኛ ኪሳራ ደርሶበታል። የጉና ተራራ ስር ተጋድሎን መረጃ ያደረሱን የአማራ ፋኖ ጎንደር ጠቅላይ ግዛት እዝ 26ኛ ኮር ቃል አቀባይ ክፍል በውጊያው ከ35 በላይ የብልጽግና ሰራዊት እርምጃ ተወስዶበታል ብለዋል። የብልጽግናው ሰራዊት ይህን ያክል ኪሳራ የደረሰበት የተራራው ራስ ጉና ክፍለ ጦርን ከበባ አድርጎ ለመያዝ እንደነበር የገለጸው የኮሩ ቃል አቀባይ ክፍል፣ ሆኖም የፋኖ የተቀናጀ ትግል ከፍተኛ ድል እንድንቀዳጅ አድርጎናል ብለዋል። ወደ ተከታዩ መረጃችን አለፍን። ከትግራይ ክልል እንገነጠላለን ማይጨው የብልጽግናው አገዛዝ ባለፉት ሰባት ዓመታት ተኩል የስልጣን ቆይታው ስኬታማ ከሆነባቸው መንገዶች አንዱና ዋናው የክልሎችን ቁጥር ማብዛት ሳይሆን አይቀርም። አንድ የነበረውን ደቡብ ክልልን ከአራት ከከፈለው በኋላ የጉራጌን ሕዝብ የክልልነት ጥያቄ ባይቀበለውም መተከልና ወሎን ግን ክልል አደርጋለሁ ብሎ የተነሳው ብልጽግና ዛሬ ደግሞ በአቶ ጌታቸው ረዳ በኩል የማይጨውና የራያ ዘበው ሕዝብ ክልል መሆን እንፈልጋለን ማለታቸው ተሰምቷል። አንድ የነበረውን ደቡብ ክልልን ከአራት ከከፈለው በኋላ የጉራጌን ህዝብ የክልልነት ጥያቄ ባይቀበለውም መተከልንና ወሎን ግን ክልል አደርጋለሁ ብሎ የተነሳው ብልጽግና ዛሬ ደግሞ በአቶ ጌታቸው ረዳ በኩል የማይጨውና የራያ ዘቦ ህዝብ ክልል መሆን እንፈልጋለን ማለታቸው ተሰምቷል። ደቡብ ትግራይ ዞን ተብሎ የሚጠራው የማይጨው መሆን የራያ ዘቦ መንግስታዊ መዋቅር የጄኔራል ታደሰ ወረዳ አስተዳደር እንደ ትግራይ እያየን አይደለም፣ ከፍተኛ መገለል ደርሶብናልና ራሳችንን በራሳችን ለማስተዳደር እንገደዳለን ብለዋል። ይዞን ዋና አስተዳዳሪ አቶ ሀብቱ ኪሮስ ይህንን ሀሳብ ከማቅረባቸው በፊት በነ ደብረ ጽዮን ገብረ ሚካኤል የሚመራው የህወሓት ቡድን በተደጋጋሚ ትንኮሳና ጫና ሲያደርግባቸው እንደነበር ይታወቃል። አዲስ በተዋቀረው ስምረት የሚባለው ፓርቲ ውስጥ አብዛኞቹ አመራሮች የተወለዱበት ይህ አካባቢ የአቶ ጌታቸው ከስልጣን መነሳትን ተከትሎ በርካታ የውዝግብ ቀጠና ሆኖ ቆይቷል። ከዞኑ ዋና አስተዳዳሪ አቶ ሀብቱ ኪሮስ በተጨማሪም የዚሁ አካባቢ ተወላጅ የሆኑ አንጋፋ የህወሓት ጄኔራሎችም የንቅናቄው አስተባባሪ መሆናቸው የተገለጸ ሲሆን የነ ደብረ ጽዮንን ኃይል ይፋለማል ተብሎ እየሰለጠነ ያለውን ሃራ ምድር ታጣቂ ቡድንን እያሰለጠኑ ይገኛሉ ተብሏል። ይህን አቶ ሀብቱ ኪሮስን መግለጫ የተከታተሉ የፖለቲካ ተንታኞች ሲናገሩ በዚህ መግለጫ ሁለት ዓላማዎችን ለማሳካት ይታለም ይመስላል ሲሉ ይናገራሉ። በተንታኞቹ አስተያየት በቅድሚያም የብልጽግናው አገዛዝ አስቀድሞ የወሎን ክልልነት ጥያቄ እንዲቀነቀን ካስደረገ በኋላ በትግራይ በኩልም ይህኛው ሐሳብ እንዲነሳ አድርጓል። ይህም የትግራይና የአማራ ክልሎችን ለማፍረስ ቀጣይ ቅድ መኖሩን አመላካች ነው ይላሉ። በተለይም እንደ ራያ፣ ኮረም፣ ጠለምትና ወልቃይት የሚባሉ የአማራ ታሪካዊ ግዛቶችንና ረስቶችን ወደ አማራ ግዛት ላለመመለስ ሲባል የራስ አስተዳደር መዋቅርን በአማራጭነት ብልጽግናው የያዘው አቋም መሆኑን እኒሁ ተንታኞች ይናገራሉ። የብልጽግናውን አገዛዝ ጨምሮ ሁሉም የኦሮሞ ፖለቲከኞች በጋራ የሚያቀነቅኑት የግዛት መስፋፋት አጀንዳዎችን ለማስፈጸም የወሎ ቤት አማራ ጠቅላይ ግዛት ላይ አይናቸውን ካሳረፉ ቆይተዋል። የብልጽግናው ሊቀመንበር ስልጣን በያዙ የመጀመሪያዎቹ ወራት ከተናገሯቸው አወዛጋቢ መግለጫዎች መካከል አንዱ ኦሮምኛ ራያ ድረስ ይነገራል የሚለው ይገኝበታል። ከእሳቸው ንግግር ተከትሎም በአቶ ጀዋር መሐመድ የሚመራው ኦሜን የተባለው ሚዲያ ራያ ድረስ ተጉዞ የቋንቋ ፖለቲካ አጀንዳውን የሚያሳልጥለትን ዘገባ መስራቱ አይዘነጋም። በብልጽግናው ጠቅላይ ሚኒስትር አማካኝነት የወሎ የክልልነት ጥያቄ ለፌዴሬሽን ምክር ቤት እንዲቀርብ ከተደረገ በኋላ ዜናው የተሰራጨውን በዚሁ ሚዲያ መሆኑ ይታወሳል። ዛሬ ደግሞ ራሱን የደቡብ ትግራይ ዞን ብሎ የሚጠራው ቀጠና የራስን አስተዳደር ለመመስረት እገደዳለሁ ብሎ ሲገልጽ ከዚሁ ጉዳይ ጋር የሚስተሳሰር መሆኑን ልብ ይለዋል የሚሉት ተንታኙ፣ ይህ ሁሉ ሲሆን ግን በርካታ ግዛቶችን ከሌሎች ክልሎች የወሰደው የኦሮሚያ ክልል የክልልነት ጥያቄ የሚያነሳ አውራጃም ሆነ ጠቅላይ ግዛት እንዳይኖር ተደርጓል። ይህን የተመለከቱ ምሁራን ሲናገሩም የአገረ ኦሮሚያን የማዋለድ ሩጫ ሲሉ ይገልጹታል። ይህን የምሁራኑን ሐሳብ የሚጋሩት ወይም የሚያጠናክሩት ደግሞ የኦነጉ አመራር ኮሎኔል ገመቹ አየና ናቸው። ኮሎኔል ገመቹ አስተያየታቸውን ሲሰጡ አማራ ክልል የሚባለው የአማራ አይደለም፣ ሁሉም የራሱ ባለቤት አለው፣ ጊዜው ሲደርስ ወደ ባለቤቱ ይመለሳሉ። የአማራ የሆነው ብቸኛ ርስት ሰሜን ሸዋ አካባቢ የሚገኝ አንድ ትንሽ መሬት ብቻ ነው ብለው ነበር። ኮሎኔሉ አክለውም አሁን ኦሮሚያን ግንባታ ላይ ነን፣ ያኔ የምንፈጥራት አገር ሌሎች ብሔረሰቦችን ያካተተች ትሆንና ስሟን ብሔረሰቦች ከተቀበሉት ኦሮሚያ ትባላለች፣ አንቀበለውም ካሉ ደግሞ ሌላ ስያሜ እንሰጠዋለን ማለታቸው ይታወሳል። ትናንት የቢራ ፋብሪካ ምረቃ ላይ የተገኙት የኦሮሚያ ክልል ምክትል ፕሬዚዳንት አውሎ አብዲ እንደ ክልል በሦስት መሠረታዊ ነገሮች ላይ ልዩ ትኩረት አድርገን እየሰራን ነው ካሉ በኋላ ሁለቱ መሠረታዊ ትኩረታችን ያሏቸውን ሲናገሩ ሦስተኛውን ግን ከመናገር ተቆጥበዋል። በአቶ አውሎ አብዲ ያልተነገረው ሦስተኛው የኦሮሚያ ክልል መንግሥት የትኩረት አቅጣጫ የሀገር ማዋለድ ፕሮጀክቱ ነው ሲሉ የፖለቲካ ተንታኞች ይናገራሉ። ክቡራት እና ክቡራን የጣና ቴሌቪዥን አድማጭ ተመልካቾች መረጃዎቻችን እንደቀጠሉ ናቸው። አቶ ተመስገን የከሸፈ ፖለቲካ ነው የሰሩት፣ የባህር ዳር ህዝብ። የባዲኑ ቁጥር አንድ ሰው የሚባሉት አቶ ተመስገን ጥሩነህ ሰሞኑን በራሳቸው ማህበራዊ ትስስር ገጽ ያሰራጩት ቪዲዮ ሕገወጥ ተግባር ከፈጸሙ በኋላ የሰሩት እና የከሸፈ ፖለቲካ ውጤት ነው ሲሉ የባህር ዳር ከተማ ነዋሪዎች ተናገሩ። የባህር ዳሩ ምንጫችን ለጣና ቴሌቪዥን ባደረሱት መረጃ እንዳስታወቁት አቶ ተመስገን ጎንደር ላይ ሊሰሩት ያሰቡት ፖለቲካ መክሸፉን ተከትሎ ወደ ባህር ዳር በመምጣት ለሁለት ቀን ሙሉ መንገድ አዘግተው ነበር። የባህር ዳሩ ምንጫችን ለጣና ቴሌቪዥን ባደረሱት መረጃ እንዳስታወቁት አቶ ተመስገን ጎንደር ላይ ሊሰሩት ያሰቡት ፖለቲካ መክሸፉን ተከትሎ ወደ ባህር ዳር በመምጣት ለሁለት ቀን ሙሉ መንገድ አዘግተው ነበር። መንገዱን እንዲዘጋ ካደረጉ በኋላ ለክልሉ ስፖርት ኮሚሽነር እርዚቅ ኢሳ በመደወል የስፖርት ትጥቅ ኳስና ሜዳ እንዲዘጋጅላቸው ጠየቋቸው። አቶ ርዚቅ ደግሞ በገንዘብ ማጉደልና በስራ አፈጻጸም ደካማ መሆናቸውን ተከትሎ በቀጣዮቹ ሶስት ሳምንታት በሚካሄደው ጉባኤ ላይ እንደሚሰናበቱ ያውቁታል። ከስንብቱ በኋላ ስር እንዳይቀርብባቸው ስለሚሰጉ ከምክትል ጠቅላይ ሚኒስትሩ የቀረበላቸውን ትእዛዝ ወዲያውኑ ፈጸሙላቸው ሲሉ ተናግረዋል። የአቶ ተመስገን የቅርብ ሰው የሚባሉትን ዶክተር ድረሳሉን ጨምሮ የባድን ካድሬዎችን አካተው ኳስ እየተጫወትን የከተማዋን ሰላም መሆን እናሳይ የሚል ውይይት ካደረጉ በኋላ በቅድሚያ ያመሩት ወደ ባህር ዳሩ ኢንተርናሽናል ስቴዲየም ነበር። ሆኖም ይላሉ፣ የባህር ዳሩ ምንጫችን ሲቀጥሉ፣ የባህር ዳሩ ስቴዲየም ግማሽ ክፍሉ ሳሩ ስላልተተከለ ለተመልካች የሚያጋልጣቸው ሆነባቸው። በዚህ የተነሳም ሌላ አማራጭ ሲፈልጉ ከ8 ዓመት በፊት የአሜሪካ መንግስት በእርዳታ የሰጠው ከፍተኛ ዋጋ ያለው የእጅ ኳስ መጫወቻ ሴንቴቲክ ሜዳ አለ። እዚያ ሜዳ የእግር ኳስ ጫማ ተጫምቶ መጫወት ይቅርና የአዘቦት ጫማ እንኳን ተጫምቶ መግባት አይቻልም ነበር። እናቱ ተመስገን ግን በአፍሪካ ከጋናና ከደቡብ አፍሪካ ቀጥሎ ሶስተኛውን እጅግ ውድ የስፖርት ማዘውተሪያ ቦታ ለፖለቲካ ፕሮፖጋንዳ ሲሉ አበላሽተውትና አውድመውት ሂደዋል። ይህ ደግሞ ለሕዝብ ንቀትና ዋጋ መንሳት ከመሆኑም በላይ ለስፖርቱ ዘርፍ ትልቅ ወንጀል ነው ብለዋል። የባህር ዳሩ እጅ ኳስ መጫወቻ ሜዳ ከአመታት በፊት ለኢትዮጵያ እጅ ኳስ ፌዴሬሽን በእርዳታ ሲሰጥ ባህር ዳር ተመራጭ የሆነችው በስፖርት ማዘውተሪያ ግንባታ የተሻለች ስለነበረች ነው። የእጅ ኳስ መጫወቻ ሴንቴቲክ ሜዳው በአሁኑ የገበያ ዋጋ እስከ 60 ሚሊዮን ብር የሚገመት መሆኑንም የስፖርት ፋሲሊቲ ባለሙያዎች ይናገራሉ። አቶ ተመስገን ጥሩነት በባህር ዳር ቆይታቸው ከአዙዋ ሆቴል እስከ ግብርና ምርምር፣ ከጊዮርጊስ ቤተ ክርስቲያን እስከ ገጠር መንገድ ለተከታታይ ሁለት ቀናት መንገድ አዘግተው የተቀረጹትን ቪዲዮ በማህበራዊ ትስስር ገጻቸው በባህር ዳር ቆይታችን ያደረግነው ስፖርታዊ እንቅስቃሴ ሲሉ ሙሉ ምስሉን ማሰራጨታቸው ይታወሳል። የአቶ ተመስገን ተግባር ጎንደር ላይ የደረሰባቸውን የፖለቲካ ስብራት ለመጠገንና የክልሉን መዲናም በሰላም እየተዘዋወርን ተመልክተናል የሚል የፖለቲካ ፕሮፓጋንዳ ለመስራት ያለመ እንደነበር የሚናገሩት ምንጮቻችን፣ ሆኖም ለዚያ ጨዋታ ብቻ ከአንድ ሺህ በላይ ስልጡን ወታደር ዙሪያውን አጅቧቸውና መንገድ አዘግተው ህዝብን አሰቃይተው የተቀረጹት ቪዲዮ በመሆኑ ካገኙት ትርፍ ይልቅ ያደረሱት ፖለቲካዊም፣ ማኅበራዊ፣ ኢኮኖሚያዊም ኪሳራው የጎላ ነው ብለዋል። ወደ መጨረሻው ዘገባችን አለፍን። ጀኔራሉ አማጽያኑን ጎበኙ። የቀድሞው የኢትዮጵያ መከላከያ ሰራዊት ኤታማዦር ሹምና የጾረና ግንባር መሪ የነበሩት ጀኔራል ጻድቃን ገብረትንሳኤ የትግራይ አማጽያኑን ጎብኝተዋል። ህወሓት በብልጽግናው ምርጫ ቦርድ ከፓርቲነት መሰረዙን ተከትሎ በጊዜው አስተዳደሩ ድጋፍ የሚሰጠው አማጺ ሲሆን፣ እሱን የሚታገል ሌላ አማጺ ኃይል ደግሞ ሐራ ምድር ላይ ተሰማርተዋል። የብልጽግናው መንግስት የስልጠናና የሎጂስቲክስ ድጋፍ የሚሰጠው ይህ ታጣቂ ቡድን ያለፉትን ሁለት ወራት በአፋር ክልል ስልጠና እየተሰጠው ይገኛል። ጄኔራል ጻድቃን ጉብኝት ያደረጉት ለዚህ ሰራዊት ነው። ህወሓት ለሁለት መሰንጠቁን ተከትሎ በትግራይ ክልል ታጣቂውና መንግስታዊ አስተዳደሩም ከሁለት መሰንጠቁ ይታወቃል። የታጣቂው ቡድን አንደኛውን ክንፍ የደብረ ጽዮን ቡድን የሚመራው ሲሆን ወታደራዊ አዛዡ ጄኔራል ምግባይ ሆኗል። ሌላውን ተገንጣይ ክንፍ ደግሞ በአቶ ጌታቸው ረዳ የሚመራውና በቅርቡ ስምረት የሚል ፓርቲ ይዞ የመጣው ቡድን ይመረዋል። የዚህ ታጣቂ ቡድን ወታደራዊ መሪ ማን እንደሆነ በግልጽ ባይታወቅም ጄኔራል ዮሐንስ ገብረ ጊዮርጊስን ጨምሮ ከእነ ደብረ ጽዮን ጋር የተነጠሉት ሁሉም ወታደራዊ መኮንኖች የዚህ ታጣቂ ቡድን አሰልጣኝና መሪዎች ናቸው። አቶ ጌታቸው ረዳ በሰላማዊ ትግል እታገላለሁ ብለው ጓዶቻቸውን አሰባስበው የፖለቲካ ፓርቲ መስርተውና የብልጽግናን ሹመትም የተቀበሉ ቢሆንም የእሳቸው ቡድን ታጣቂ ለምን እንደሚያሰለጥን እስካሁን ግልጽ አልሆነም። የአቶ ጌታቸው ቡድን አፋር ክልል ድረስ ርቆ ሂዶ የትግራይ ታጣቂን ለምን እንደሚያሰለጥን ሀሳባቸውን የሚሰጡ የፖለቲካ ተንታኞች ሶስት ምክንያቶች ሊኖሩት ይችላሉ ሲሉ ይናገራሉ። በተንታኞቹ የሚቀርበው የመጀመሪያዋ መክንዮ የኤርትራን መንግስትና የብልጽግና አገዛዝ ጦርነት መግጠማቸው የማይቀር ከሆነ ጄኔራል ጻድቃንና አቶ ጌታቸው የኤርትራን መንግስት ለመበቀል የሚለው ይገኝበታል። የጄኔራል ጻድቃንና የአስመራው ቤተ መንግስት ሰዎች ግንኙነታቸው በ2013 የህወሀት እብሪት ወለድ ጦርነት ሳይሆን በ1990 ጦርነት የሚጀምር ነው። ከዚያን ጊዜ ጀምሮ ሁለቱ ኃይሎች አጥቂና ተጠቂ ሆነው ድብብቆች ሲጫወቱ ከርመዋል። በ2013 የጥቅምት 24 ጦርነት በኋላ ሁለቱ ኃይሎች ፊት ለፊት ሲገናኙ ጻድቃን ወደ ቆላ ተንቤን በማፈግፈግ የመጣውን ማዕት በትግራይ ወጣቶች ተከልለው አልፈውታል። አሁንም ያ የተበላሸ ግንኙነታቸው እንደቀጠለ መሆኑን ተከትሎ ወታደራዊ ስልጠናውን ታይዘውታል ሲሉ ተንታኞች ይናገራሉ። በሁለተኛ ደረጃ የሚቀርበው አመክንዮ ደግሞ የትግራይን ዙፋን ለመቀበል የደብረ ጽዮን ቡድን በቀላሉ ዙፋኑን የሚሰጥ ባለመሆኑ የጠመንጃ ፈሙዝ አስገዳጅ እንደሆነ ተረድተውታል የሚል ነው። በሶስተኛ ደረጃ የሚቀርበው አመክንዮ ደግሞ ለአማራ ሕዝብ የጥንቃቄ መልእክትን ያዘለ ሆኖ አግኝተነዋል። እነ ደብረ ጽዮንና እነ ጌታቸው ረዳ የተጣሉት በመቀሌው ቤተ መንግስት የበላይነትን ማን ይዘው በሚለው ጉዳይ እንጂ በአማራ ሕዝብ ላይ ያላቸው ጥላቻና ርስት የመንጠቅ ፕሮጀክት የሚለያዩ አይደሉም። በመሆኑም በብልጽግናና በኤርትራ መንግስታት መካከል ይካሄዳል የተባለው ጦርነት ከተካሄደና የነ ደብረ ጽዮን ቡድን ኃይሉ ከተዳከመ ለትግራይ ዋስትና የሚሆን ኃይል ያስፈልጋታል ብለው ያምናሉ። በተለይ ምራያና ወልቃይትን ለመውረር የሚያስችል ኃይል ትግራይ ያስፈልጋታል የሚለው የሁለቱም ቡድኖች የጋራ ቃል ኪዳን አለ። ምናልባት ሁለቱም ኃይሎች እርቅ የሚፈጽሙ ከሆነ ደግሞ በወታደሮቻቸው ልክ ማጫ እንዲያዋጡ አስገዳጅ ሊሆን ስለሚችል እነ ጌታቸው ረዳ ጦርነትን እንጸየፋለን እያሉ በጎን ግን ሰራዊት እንዲያሰለጥኑ እንዳደረጋቸው የፖለቲካ ተንታኞች ይናገራሉ። ክቡራትና ክቡራን የጣና ቴሌቪዥን አድማቂ ተመልካቾች የሰኔ ሁለት ቀን 2017 ዓ.ም ጣና ዜናችን የተከታተላችሁትን ይመስል ነበር። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆየው። የጣና ቴሌቪዥን ወቅታዊ ቃለ ምልልሶች፣ ዜናዎችና ትንታኔዎቻችን እንዲደርሷቸው ዩትዩብ ቻናላችን በቋሚነት ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። ጣና ቴሌቪዥን ከሀቅ ጋር